እኔ ህይወትን አጠገብ እንዳትመጣ ብያለሁ። አቅ እሱን ለምን ታወራዋለህ? ልቀቀው ነው። ሌላም በጣም ብዙ ፋይዳ አለ። ከልጁ እንድትርቅ አይሆንሽም። ልታሳብሪ ነው። እኔ በቃ ስለ እሱ መጥፎ ነገር መስማት አልፈልግም። በቃ ገባ አይደለ? ስለ እሱ መጥፎ ነገር መስማት አልፈልግም ብቻ ነው። ቅሌት ስለሚያውቅ ስልክ አታነሳለትም ብሎ ካደረከው የአንተ ፋይሎች ስለሚያውቅ ጉድህን ስለሚያውቅ እንድትነከኝ አይደለም እንድትወርኝም አልፈልግም ለኔ ስለነገረኝ፣ እኔ በዚህ ሰዓት እኔ ምንም ነገር አልፈልግም እንዳይመጣ። ሰላም ቤተሰቦች፣ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ በአዲስ ነገር እንመጣት። ያው ትንሽ ጥሩ ላይ አይደለም ያለውት። ደብሮኛል፣ ትንሽ ከፍቶኛል። ግን ያው ምንም ቢሆን መጠንከር አለብኝ። እናም ደግሞ ያው ለምትሰጡን አስተያየት ለምትሰጡን ኮሜንት፣ ሰብስክራይብ ስለምደግፉን በጣም ነው የምናመሰግነው። የባለፈውም ስጦታ የሰጠኝን ሀብትሽ፣ ኮሜንት ላይ ለሰጣችሁኝ ክብር በጣም ነው የማመሰግነው። የሽምግልና ነው እኔ ምንም እንኳን ድርቅ ብዬ እንትልለውን ብፈልግም ያው ላስረዳው ብፈልግም፣ ያው እሱ ግን ያው መቅደም ያለባቸው ነገሮች አሉ። በሂደት በደንብ አስረድቶኝ ያንን ነገር ተረድቸዋለሁ ማለት ነው ከሀብቶች ጋር ያረግናቸው ነገሮች ሁሉ እየደገፋችሁን ስላላችሁ በጣም ነው የምናመሰግነው። ቤተሰቦቻችን ከዚህ በላይ ከፍ እንድንል ከዚህ በላይ እንድናድግ ደግሞ አብሮነታችሁ እንዳይለየን እያለን ማለት ነው። እና ደግሞ ቅድም እንደነገርኳችሁ ከሆነ በጣም ይህን ሳምንት ማለት ነው ይህን ሁለት ቀን፣ ሳምንት ሳይሆን ይህን ሁለት ቀን አሪፍ ሙድ ላይ አይደለውም ያለት፣ ምክንያቱም ደግሞ የሆነ ሰው በጣም እያስጨነቀን ያለው አይ ዶንት ኖ አላቅም። ማንነቱ እንኳን አላቅም ማን እንደሆነ። ስለምንም የነገረኝ ነገር የለም ስለማንነቱ ምንም ነገር አልነገረኝም። ግን ደግሞ በቃ በተከታታይ ማታ ማታ ላይ ቴክስት ይልክልኛል። የሆነ የሚያስጨንቅ ነገር ነው የሚልክልኝ። ምነግርሽ ነገር አለ፣ አንቺ ብዙ ማታውቂያቸው ነገሮች አሉ ምናምን ነገር ነው የሚለኝ። አይ ዶንት ኖ ምን እንደፈለገ ራሱ። ምንድን ነው የፈለግከው ምናምን ነገር ስለ ስለአንቺ ነው በቃ ለአንቺ ነው ማስብልሽ እንድታቂያቸው የምትፈልጋቸው ብዙ ነገሮች አሉ ምናምን ነገር የለኛል እና ደግሞ ማለት ስለ ሀብትሽ ነው የምነግረው፣ ምናምን ሲለኝ የሆነ ስለ ሀብትሽ የሆነ ነገር ቢያደርገው እስኪ ብዬ አሰብኩ። ማለት ለራሴ አይደለም የማስበው፣ ምክንያቱም እኔ ኦልሬዲ ምንም ሊያደርገኝ አይችልም ብዬ ነው የማስበው። እዚህ ጋር ግን ሀብትሽ የሆነ ነገር ቢያደርገው የምሬ ነው ማለት ካለሱ እኔ መኖር አልችልም። በጣም ነው የምጎዳው። ነው ምንድን ነው የምትነግረኝ ምናም ነገር ስለ? ተገናኝተን ነው ማውረት አለብን፣ በሰፊ ነው ማውረት አለብን ይለኛል። እኔ ደግሞ ያው ብቼ መሄድ ፈረታ በቃ ብቼ ማግኘት የሆነ ነገር ቢያደርገኝስ ብዬ በጣም ነው የማስበው። ትላንትና ኢቭን ደውሎ ከአንቺ ጋር መገናኘት ትፈልጋለሁ ማውራሽ ነገር አለ ብሎኛል እና ከብዙ ማለት አሰብኩበት ማዳመጥ ያለብኝን ነገር ማለት ማዳመጥ ያለብኝን ነገር ስለ ሀብትሽ ሙሉ ለሙሉ ስለ ሀብትሽ ነው እናገራለ ያለው ማለት ነው። ስለዚህ ያው ስለ ሀብትሽ ማወቅ ያለብኝም ነገር ካለ አውቄ ወደ ቤት የመለሳለሁ ማለት ነው። ተቀጣጥረናል። ዛሬ ያው ዛሬ ነው የምንገናኘው ከልጁ ጋር ከአምስት ደቂቃ ከአስር ደቂቃ በኋላ እዚህ ደርሳ ማለት ነው። ቀድሜ ነው እኔ ደረስኩት፣ ምክንያቱም ያው ይሄን ነገር እናንተ ማወቅ አለባችሁ ብዬ ስላሰብኩ ነው። ምንም ቢሆን ያው ምንም ቢከሰት ሀብትሽ የሆነ ነገር ቢሆን ወይም ደግሞ ስለ ሀብትሽ መጥፎ ነገር አይዶን ነው። ስለ እኔም ሊሆን እኮ ይችላል። ስለ እኔ መጥፎ ነገርም ሊሆን ይችላል የሚያወራው የሆነ የተደበቀ ነገር እንዳለ እና ማወቅ እንዳለብኝ ነገር ነው የነገረኝ። እኔ በጣም ነው የጨነቀኝ፣ በጣም በጣም ማለት በቃ ምን ሊለኝ እንደሚችል ራሱ በጣም እያሰብኩ ነው ማለት ምን ሊለኝ እንደሚችል አላቅም ሄሎ ሄላ፣ አይሰማም። አባ እየጠበቅኩ ነው። እሺ፣ አፍጥነው። እንግዲህ እንደሰማችሁት ቀርቼዋለሁ። ብቻዬን ነው የማገኘው ማለት ነው። ሀብትሽ ምንም ነገር አያውቅም። ከመጣ በኋላ ከልጁ ጋር የምናወራው ነገር አለ ማለት ነው። አይቼው እንኳን አላውቅም። ምን ስለምን ረሱ እንደሚያወራኝ አላውቅም። ለምንድን ያልሺው? አይ ቤተሰቦቼ ማወቅ ያለባቸው ነገሮች ስላሉ ነው። ለዚህ ነው በካሜራ ፊት ማውራት ስለማልፈልግ ካሜራውን፣ ታቆምልኛለህ እንዲም ኖ ነው አይቻልም ማለት እዚህ ጋር እኔ እዚህ ጋር ቤተሰቦቼ፣ እኔ ያደረኩት ነገር ሁሉ ቤተሰቦቼ ማወቅ አለባቸው። ሁለተኛ ነገር እኔ ባለትዳር ነኝ፣ ባለትዳር ሴት ነኝ። ስምኝም፣ አንዴ እኔ ቁም ነገር የምነግርሽ ነገር ስላለኝ ልቀጠርኩሽ እና እንደዚህ ሚዲያ ላይ ካሜራ ይዘሽን እንዲጠብቅኝ አይደለም ፈልጦች። ቁም ነገርማ እኔም እኮ ቁም ነገር ይዤ ነው የመጡት። ቁም ነገረኛ ሰው ነብኝ እኮ ነው ያገኘሁ። አንዴ ይቅርታ፣ እኔ ካሜራ ፊት ማውራት አልፈልግም። ምክንያቱም ካሜራ ይቁምልኝ እና ከዛ በኋላ እናወራለን። ሸዊ ይኸውልህ አባቴ እኔ ደግሞ ካሜራው ማቆም አልችልም። ምክንያቱም ምን መሰለህ አንደኛ ነገር ባለ ትዳር ነኝ፣ አልኩክ እዚህ ጋር እኔ እናንተ እያወራን ድንገት ጓደኝ እንኳን ቢመጣ። ምንድን ነው ባለ ትዳር ማለት ሌላ ሰው ያገባሽ ሰው አለ እንዴ? አዎ ባለ ትዳር ነኝ። አታውቅም እንዴ ባለ ትዳር ሆኖ እኔ ባለ ትዳር እንደምሽ፣ ግን ከሆነ ሰው ጋር ከልጁ ጋር ስሙን መጥራት አልፈልግም። በእርግጥ ለምንድን ነው የማጣራው የባሌን ስም ለመጥራት ከበሽሽ። ሀብታሙ ባለ መጀመሪያው እንደምሱ ባልሽ ነው ማለት? አልገባኝ። የግዴታ በወረቀት መፈራረም አለብን አይደለም? የግዴታ ቬሎ ለብሰን ተፈራርመን ምናምን ካልሆነ ባለስዳር አይባልም ማለት ነው እንግዲህ። እኛ በልባችን ተጋብተናል። እሱ ወሬ ብቻ አባባል ብቻ ነው። ምንድን ነው፣ ለምንድን ነው የጠራኸኝ? ሲጀመር ምን ነገር ልበላ ነው እንደ የጠራኝ እሺ በመጀመሪያ ደረጃ ተረጋጊ። እኔ ለሕይወትሽ አስፈላጊ ነገር ነው ሊነግርሽ የመጣሁት እንጂ እዚህ ጋር ወሬ ምናምን ዝም ብዬ እኔ ወሬ አመላላሽ ሆኜ አይደለም። ገብቶሻል? በቃ እኔ ለአንቺ ስለሚጠቅምሽ ነው፣ ለሕይወትሽ በጣም አስፈላጊ ስለሆነ ነው። ትዳር ፍቅር፣ ምናምን ዝም ብሎ ቀላል ነገር እኮ አይደለም። አይደል እንዴ? እሱን ለእኔ እየነገርከኝ ነው አረ፣ ስለ ትዳር ስለ ፍቅር ቀላልነት ከባድነት እኮ አንተ እዚህ ጋር ለኛም ልትነግረን ለኔ ልትነግረኝ የምትችል አይነሱ አይደለም። አንድ ነገር ልጠይቅሽ፣ ሀብትሽ ምንሽ ነው? የት ነው የምታውቂው? ሀብትሽ ባሌ ነው። አልኩ እኮ ባሌ ነው። አዎ ባሌ ነው። ባሌ ሺህ ሆኖ እ ከመጀመሩ አይ፣ እኔ ስለማውቀው ነው። ይኸውልሽ፣ ሀብትሽ ጓደኛዬ ነው፣ ግን ለአንቺ ምንሽ ነው? እኔም አውቅ እፈልጋለሁ። ባሌ ነው አልኩ እኮ አባቴ እኔ ባልሽ እንደሆነ አላውቅም። እኔ በቃ የሆነ ነገር እንደጀመራችሁ ነው እንጂ የማውቀው። እንዴ ምን ሆነሽ ነው? እንዴ ይኸውልሽ ሸዊት፣ እሺ፣ ቦይ ፍሬንዴ ነው። እሺ፣ አንተ ደስ እንዲልህ ቦይ ፍሬንዴ ነው። እሺ፣ ታውቂዋለሽ? አንቺ በደንብ አድርጌ ነው የማውቀው። ነው የምታውቂው መጀመሪያ ትውውቃችሁ ነው። እዚህ እኮ አልነበረሽም አይደል? እኔ እዚህ አልነበረ እኮ ማለት ነው። ሶሻል ሚዲያ ላይ የተዋወቅነው። ሶሻል ሚዲያ ላይ የተዋወቃችሁት? ከዛ ልጁን ግን ስለማንነቱ ስለ ባህሪው፣ ምን አይነት ልጅ እንደሆነ ለአንቺ ይሆንሻል በደንብ ታውቂዋለሽ? አዎ በደንብ ነው የማውቀው። እኔ አንቺ እየተቀበልሽኝ እኮ አይደለም እያዳመጥሽኝም አይደለም። እያዳመጥኩ ነው። እሺ፣ በመጀመሪያ ደረጃ እኔ ካሜራ ፊት ባላወራ ደስ ይለኝ ነበር። ታቀንሽ ሚዲያ ላይ እንዲወጣ አልፈልግም እሱም ይሄን ነገር እንዲያውቅ አልፈልግም። እኔ እኔ በእርግጥ ጓደኛ ጓደኛዬ ነው፣ በጣም ነው የምንታዋወቀው። እሱም ያቀኛል። ባይ ዘ ወይ ስልኬን ዘግቶታል እሱ እኔ አያነሳልኝም። ለምን የምንተዋወቀው ነገር ስላለ ነው። ማውቀው ጉዳይ አለ። ምን አድርጎ ማለት? አልገባኝም። ሀብት ያደረገው ነገር አለ እንዴ? ምንድን ያጠፋል? ምንም ያደረገው ነገር የለም እና ምንድን ነው? እኔ ስለሱ ዲቴል ስለማቅ አንችልም። የሆነ እና እና እነግሬው ነበር ያወራሁት ጉዳይ ነበረ ስለ አንቺ። እሺ። ከዛ በኋላ ነው የዘጋኝ። ለምን እንደዘጋኝ አላቅም። በቃ እኔና እሱ በጣም ቤስት ነበር። በዚህ ሰሞን ያው አስራ አምስት ቀን ሆኖኛል ከዘጋኝ። ግን ደግሞ እኔ ለአንቺ ለህይወት በጣም አስፈላጊ ነገር ስለሆነ በቃ ስለ እሱ ልንገርሽ ብዬ ነው ዛሬም የቀጠርኩሽ። እሺ፣ ምን ነበር ል ስለኔ አስፈላጊ ነገር በመጀመሪያ ማወቅ ትፈልጋለሽ? ስለ እሱ ምንድን ነው አላማሽ፣ ሀሳብሽ ከእሱ ጋር ምንድን ነው? አዎ፣ ማለት እኔ ብዙ ጊዜ ሰዎች ስለ ሀብታሙ ጥሩ ጥሩ ነገሮች ነው የሚነግሩ። ስለዚህ አንተም ሊሆን የሚችለው ጥሩ ነገር ስለ ሀብታሙ ደግነት፣ ስለ ሀብታሙ ፍቅር እንዴት ን እንደሚ ስለ እሱ ነው ልትነግር የምትችለው እንጂ ሌላ ነገር ልትነግር ስለማትችል ችግር የለውም ንገረኝ። እሱ ሀብትሽ መጀመሪያ ደረጃ በጣም ጥሩ ልጅ አይደለም። በጣም መጥፎ ልጅ ነው። አይሆንሽም፣ ላንቺ አይሆንሽም። ልጁ በጣም ወጣ ያለ ባህሪ ነው ያለው። ዱርዬ ነው። በቃ አንቺ እኔ ይጠቅ ባይዘው እህቴ ነሽ ብዬ ነው የምነግርሽ። ትሰሚኛለሽ? በቃ እህቴ ነሽ። እህት ስላለኝ በጣም ስለማስብልሽ ነው የምነግርሽ። እና ሀብትሽ አይሆንሽም። ከአንቺ ጋር አብራችሁ መሆን አትችሉም። መቀጠልም አትችሉም። ልጁ በጣም ባለጌ ነው። በቃ ከአንቺ ጋር መቀጠል የምትችሉበት ምንም እንትን የለውም። ገብቶሻላ? እየሰማሽ ነው? የሰማውክ ነው በቃ አብተሽ አይሆንሽም። ልጁ መጥፎ ልጅ ነው። ምንድና አይሆንሽም። ምን ምን ምን ማስረጃ አለ? ከኔ ኮ ባ ብቻ አይደለም እኔ እዚህ ጋር ማለት ብዙ ማስረጃ አለኝ። ብዙ ማስረጃ ካለክ አሳየኝ፣ አሳየኝ። ማስረጃ ካለክ መጀመሪያ ደረጃ እኔ ተቀበልሽም አልተቀበልሽም አይመለከተኝም። እኔ ልነግርሽ ነው የመጣሁት ስለ እሱ ልነግርሽ እንጂ እኔ አመንሽኝ ያላመንሽኝ የራስሽ ጉዳይ ነው። ግሀላፍትና ልወጣ ብዬ ነው በቃ። እኮ ምንድን ነው ያደረገው ንገረኝ። ነው ነው ምንድን ነው ያደረገው? እኔ ያው ምን እንዳደረገ ይሄን ይሄን አድርጓል ብዬ ካሜራ አምጥቼ ላሳይሽ ልንገርሽ አይደለም። እዚህ ጋር ሳይላል ችግር አለ። ይኸውልሽ ሸዊት ሸዊት ነው አሰሚሽ፣ ሀብትሽ አይሆንሽ ባጭው በቃ እኔ እንደ የት ነው የሚመክርሽ? እኔ የቪዲዮ ራሱ ባትለቂው ምንም ነገር ላይ ባይወጣ ደስ ይለኛል። አልለቀሁም። ንገረኝ። አልፈልግም። አልለቀሁም። ይሄ ቪዲዮ ማለት ነው። አልለቀሁም። በቃ እኛ ጋር የሆነ ንገረኝ። እናገርኩሽ እኮ በእናትህ ንገረኝ። ምንድን ነው የተፈጠረው? ብዙ ሴቶች ጋር ያወራል። በቃ ባህሪው፣ ጸባይ ወጣ ያለ በጣም ሶስተኛ ነው። ይሄንን ነው ልትነግረኝ የመጣኸው? ምንድን ነው በቃ ከዚህ ውጭ ምንም የሚነግርሽ ነገር የለም። ምንድን ነው? መቀበል የራስሽ ጉዳይ ነው። ቴነሽ ብዬ ነው ይህን ሁሉ የሚነግርሽ። ይህን ሁሉ ከስንት ቦታ ነው የመጣሁት? ለአንቺ ብዬ ነው። በቃ ስማኝ፣ ሰውየው ምንድን ነው የምታወራው? የምሬን ነው። ነገርኩሽ እኮ አይሆንሽም አልኩኝ እኮ በቃ ለቀን ሶስት ቀን ስታስጨንቀኝ የነበረው ጉዳይ ይሄ ነው እኮ ንገረኝ ምን ማስረጃ እሱ ባለገ ነው እሱ እንደዚህ ነው ሌላ ጊዜ አሁን ማሳየት ከሆነ የምታስብልኝ ከሆነ አሳየኝ ሸዊት፣ ነግሬሻለሁ ከዚህ በላይ ምንም የማወራው ነገር የለም። መቀበል አለመቀበል የራስሽ ጉዳይ ነው። እኮ በቃ ጥቅም የሆነ ማስረጃ ካለክ ንገረኝ አሳይም። የተወሰነ ፋይል እጄ ላይ አለ፣ ግን እኮ ሌላ ጊዜ ጀማል ልንገርህ፣ እኔ ላምንህ የምችለው በአይኔ ብቻ ሳይ ነው። ገባህ አይደለ? በአይኔ የማየው ነገር ብቻ ነው የማምነው። እዚህ ጋር አንተ እዚህ ጋር እንደዚህ ስላልከኝ እንደዚህ ስላልከኝ ብቻ እኔ ላምንህ ካልችልም፣ ገባህ አይደለ? ሊያሳብድህ ነው እሺ፣ ይሄ አንዱ ነው። ይሄ ባይዘው አንዱ ነው። አንዱ ነው። ሌላም በጣም ብዙ ፋይል አለ። ይሁልሽ እኔ እንድታለቅሽ አይደለም። በቃ ዝም በል እንድታለቅሽ እኮ አይደለም። እኔ ነገርኩሽ፣ በቃ ከልጁ እንድትርቂ ነው። አይሆንሽም ነች። ልታሳብዲ ነው እንዴ? በቃ ዝም በል ይዘጋጅ። እኔ በቃ ስለ እሱ መጥፎ ነገር መስማት አልፈልግም። በቃ ገባር አይደለ? ስለ እሱ መጥፎ ነገር መስማት አልፈልግም። እኔ ስለማፈቅረው ብቻ ነው። ማስረጃ ሳይቼሽ አለ እኮ በቃ መቀበል አለ መቀበል ትችያለሽ፣ መብትሽ ነው። ቆይ ለእኔ የሚገባሽ ቆይ ለእኔ እንድታለቅሽ እኮ በቃ እንድትብቂ ነው፣ ከእሱ እንድትብቂ ነው። አይሆንሽም ነው እያልኩሽ እኮ ቆይ ግንጃ እምቢን እስኪ አስበው አንድ ሴት ላንታ ብላ ከዛ ድረስ መታ።

ተጠቀመ መሄድ ይችላል። አትሄድም፣ ቆይ አትሄድም፣ አንተ። እደውልለታለሁ። አትሄድም፣ አንተ ቆይ። እሱማ ዛሬ ይመጣታል። በአስቸኳይ ነው የምጠራው እኔ። እሱን ማግኘት ማልፈልግም፣ ማየት ማልፈልግም። ስልክ ዘግቶብኛል ሲጀመር ከኔ ጋር እኔ እጠራዋለሁ። በቃ እዚህ ሆነን ዛሬ እናወራታለን፣ እሱ ይመጣታል። እኔ እደውልለ ልቀቀኝ ልቀቀኝ ሀብትሽ የት ነህ ባስቸኳይ እፈልግሀለሁ ልቀቀኝ ቆይ የት ነህ ባስቸኳይ እፈልግሀለሁ አፍጥነው አፍጥነው ይመለከተኛል ወይኔ ቆይ እንዴት እንደዚህ አይነት ነገር ያደርጋል ቆይ እኔ ቆይ፣ ምን አጉድዬበት ነው? ምንድነው የሆነው? ምንድነው ያደረግኩት? ማርያም፣ ምን ይምሪ ነው? ምንድነው? በመጀመሪያ ደረጃ ተረጋጊ። ምንድነው? እንዴ በየነ ምረጋጋው ምን ማለት ነው? ከሌላ ሴት ጋር እኮ ነው ያዩት። ምን ማለት ነው? ማወቅሽ ትልቅ ነገር ነው። ማወቅሽ እኮ አሁን በጊዜው ማወቅሽ ትልቅ ነው። ማወቅሽ። ምን አማራጭ አለኝ? ምን ምንድነው? ምን ማወቅ እኔ ማለት ነው? ብዙ ነገር ላሳይሽ ይችላለሁ። በጣም ብዙ ፋይል ነው ያለኝ። እኔ እንደውም ጊዜ ከሰጠሽኝ ብዙ ነገር ላሳይሽ ይችላለሁ። ስለዚህ እኔ ባጭሩ ልጅ ልጁ አይሆንሽም፣ ለአንቺ አይሆንም፣ ከአንቺ ጋር አብራችሁ መቀጠላችሁ። አንቺ ብቻ አይደለሽም፣ አንቺ ብቻ አይደለሽም፣ ብዙዎችን አስለቅሷት። በጣም የተሳሳተ ነገር ነው ያደረኩት በይወት፣ በጣም የተሳሳተ ነገር ቤተሰቦች የራሱ ክጃቸው እሱ ጋር መጥቼ ለኔ ይሄ ነው የሚገባኝ። ያው መጥቶልሻል እንደውም

ቅሌትን ስለሚያውቅ ስልክ አታነሳለትም ብሎ ካደረግከው የአንተ ፋይሎች ስለሚያውቅ ጉድህን ስለሚያውቅ ሌላ ሰው ነው እኮ አንተ ነው። ሲቀጥል ደግሞ አንቺ እሱን ነው የምትጣው እሱ ነው የሚበልጠው። ባሳየኝ ነገር አለ ምንድን ነው ምንድን ነው ነገር? ምን እንደሆነ ምን እንዳለ ምንም እኮ መጠየቅ ነገኛ እኔ የማውቀው ሰው ጻዲቁ ሀብታሙ እኔ የማውቀው ሰው ማለት ነው ምንም የማያጠፋ ሰው ጨዋ እኔ የምወደው ሰው ማለት ነው ለካ አንተ ግን ከጀርቤ ላይ ሌላ ሴራ ነበር ስትሰራ የነበርከው መጀመሪያ ንገርኝ ከሌላ ሴት ጋር የተነሳቸውን ፎቶች እየሳምካት ማናት እሷ ማናት ይሄ ነገር እየፈተፈተ አውጥቶ መጥቶ ምናምን ስለነገረሽ እኔ ሲጀመር፣ ነገር እየፈተፈተ ስማ፣ ነገር እንድትነካኝ አልፈልግም።

ጀመራም ነግሬሽ ነበር እኮ አኔ ሲጀመር ነው ልጁ ባህሪው እንደዚህ ነው። በቃ ነው በልግን ነው እኮ ነው አንተ በቃ